አሰላሙ አሌይኩም ረህመቱላሂ ወበረካቱ እና የተከበራችሁ የቻናል ቤተሰቦች ሰላም ብያለሁ። ወዶች የወድ ሀገር ልጆች እንዲሁም ለዚህ ቻናል አዲስ ካላችሁ ሰብስክራይብ አድርጉ ማለት ነው። ሰብስክራይብ እያደረጋችሁ ነው ዝም ብላችሁ ማለት ሰብስክራይብ አድርጉ ማለት ነው። ሰው ወዳችሁ እንዲሁም ደግሞ ይክራምዬ ማለት ነው። የኔ ወድ እንኳን ደህና መጣሽ ብያለሁ። በራስሽ ቻናል በራስሽ ቻናል ስለመጣሽ ደስ ብሎኛል። ማሻላ ብያለሁኝ። ይኸው በአንድ ቀን ጦር ወደ ዶክተር ሰብስክራይቦ ማለት ነው። ታስር ሺህ በላይ ነው በሀያ አራት ሰዓት ውጭ ደግሞ በእርግጠኝነት ትሄዳለች ብዬ አስባለሁ። ብዙ ሰብስክራይብ ሰብስክራይብ አድርጉኝ፣ ካላደረጋችሁ ደግሜ አልመጣም እንዳታሳፈሩ ብላለች። እንግዲህ መልክት አስተላልፋለኝ ዱትዬ፣ በዛው አጋጣሚ አበረታቷት ማለት ነው። እኔ የስቱ አድናቂ ነኝ ማለት ያኔ ከኢሳም ጋር እየተዋደደች ግን የአባቷን በመስማት የአባቷን በማክበር ከኢሳም ጋር ተይታ ነበር። ብዙ አጋጣሚ ለፈኪሃም መልስ ሰታለች ማለት ይቻላል። አባቴን አሳምኘዋለሁ ምናምን እያለች ነበር የቱ ለመስራት የሚሆን ወይም ደግሞ ከኢሳም ጋር መስመመቷን ይሁን ያው ግልጽ አይደለም። በእርግጠኝነት ከኢሳም ጋር ወደፊት አሳምነዋለሁ ምናምን እያለች ነበረ ማለት ነው እና እሱን ይመስለኛል። ኦኬ ሳም ጋር ብትሆን በጣም ደስ ይለናል። ፈኪያ እረፊ ማለት ነው፣ ሰምተሻል። ምክንያቱም አሁን ምስኪና አያሳዝንም? ግን ማለት ያኔ አሁን ለታ አልፋ በቃ ደግሞ ሁለተኛ እንዳላይሽ ብሎ ሄዶ ትናንት ደግሞ ይቅርታ፣ እንደውም እሱ ራሱ ይቅርታ ሲጠይቅ ነበር ማለት ነው። እሷ ነበረች ይቅርታ መጠይቅ ያለባት። ብዙ አጋጣሚ የፈኪያ አድናቂ ነኝ፣ እሷን መወዳት አለው ግን እነዚህ ኢትዮ የሚሰሩትን ሰዎች እኔ አላምናቸውም፣ እና አንዱን መደገፍ አንዱን ማጥላላት አልፈልግም። ምክንያቱም ኢትዮጵ ላይ ድራማ ስለሚሰራ ማለት ነው። እና የዋህሙ ተበዳይ ሆኖ ነው እንግዲህ የመጣው ፈኪ ታይፋኪ ታይ ግን ይረባርቦብሻል እና ግን ይሳም እስካሁን መልስ አልሰጠም ለምን እንደሆነ ባላውቅም፣ ግን ደርሶታል መልእክቱ። ሸርም አድርጓል ማለት ነው። በዚህ አጋጣሚ የኢክራም ዩቲዩብ ላይ መልስ ለመስጠት ፈልጋ ነው መሰሌ ብቻዋን ነው የመጣች እንጂ፣ ለምን አንድ ላይ ሆኖ ቢያስተዋወቁላት ማለት በአንድ ቀን በደረሰኝ ነበር። ለማንኛውም በዚህ አጋጣሚ ለማታውቁኝ የወሎዋ ቆንጆ የደሴ ነኝ ብላ አስተዋውቃለች። ለማታቋት ማለት ነው፣ እኛ የወድሮዋን እናቃታለን። ግን የታገር ነሽ የታገር ነች ለምትሉኝ ይሁን መልሴን ሰጥቻለሁ ብላለኝ። ግን ከልጅነቷ ጀምሮ ያው እዛ አዲስ አበባን ያደገችው ማለት ይቻላል። ሶስት አመት ማለት በሶስት አመቷ ነው እዛ የሄደች እና ሰው በሶስት አመት ውስጥ ሀገሯንም አለም ያን አሁን እየዴታ ያት እንደው እንጂ አታስተውሳትም። ለማንኛውም ሁሉም ሰው በራሱ ቻናል እየመጣ ነው። መጀመሪያ ጥንድ ሆነው ይከፍቱና ይታወቁና እንደገና በራሳቸው እየመጡ ነው። ግን ጎበዝ ናቸው ማለት ሳምና ኢክራም በጣም ብዙ ጊዜ አብረው ሰርተዋል። አሁን ነው ወደ ዩቱብ እሱም የመጣው እሷም የመጣች። ሌሎችም አንድ ላይ ነበር የሚሰሩትና አሁን በየራሳቸው መጥተዋል። ግን ኢትዮ በጣም ያደክማል ስለዚህ ውጤታቸውን ለብቻቸው ሰርተው ቢያውት አሪፍ ነው ብዬ አስባለሁ ማለት ነው። ለነሱ ኢትዮጵ ቀላል ነው ማለት ያን መስራት ብቻ ነው የሚጠበቅባቸው እንጂ ይታይላቸዋል። ለዛ ነው። ለማንኛውም ኢክራም ኢክራም የምትሉኝ የት ናችሁ? ፍቅራችሁን አሳዩ። ይብላለይ በቅርብ አምሳ ሺህ ሰምታችኋል። ሀምሳ ሺህ ከዛ መቶ ሺህ እያለ ይቀጥላል ማለት ነው። በዛ አጋጣሚ ወደ እሱ የእኔንም ማበረታት ወ ማለት ነው የምር እኔ እስከዛሬ ዝም ብዬ እየነበረ ማለት ያኔ ኢትዮጵያ መስራት እንትን ያለ በፊት ነበረ፣ ብታይም ባይታይም እየሰራ ነበር። አሁን ግን ሁሉም ሰው ኢትዮ ሁሉም ሰው ኢትዮ ሁሉም ሰው ኢትዮ ሲሆን በቀላሉ ላይ ይዘጋል። ለማንኛውም እኔንም ማበረታቱ ማለት ነው ወዶቲ ላይክ ሸር፣ ሰብስክራይብ አድርጉኝ ማለት ነው እና አመሰግናለሁ።